ዘላቂ ሰላምን ለማስፈን በቁርጠኝነት እንደሚሰሩ በምዕራብ ጎንደር ዞን የገንደ ውኃና አካባቢው ነዋሪዎች ተናገሩ። በገንደ ውኃ ከተማ በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከዞኑ ከተውጣጡ የህብረተሰብ ክፍሎች ጋር ውይይት ተካሂደዋል። አዲስ አለማየሁ ተጨማሪ አለው። በምዕራብ ጎንደር ዞን ገንደ ውኃ ከተማ በዘላቂ ሰላምና ልማት ዙሪያ ከተለያዩ ወረዳዎችና ከከተማ አስተዳደሩ ከተወጣጡ የማህበረሰብ ክፍሎች ጋር ውይይት ተካሂዷል። ከጎንደር መተማ ያለው የአስፋልት መንገድ በተለያዩ ጊዜያት መዘጋት፣ እገታና የንብረት ዘፊያ ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት እንቅፋት እንደፈጠረባቸው የውይይቱ ተሳታፊዎች አንስተዋል። በመንገድ መዘጋት ምክንያት የኑሮ ውድነቱ ጣራ ነክቷል። ሪፈር የሚደረጉ በሽተኞች በቀላሉ ወደ ጎንደር መሄድ አልቻሉም። ስለዚህ መንግስትና ህዝብ ተባብሮ መንገዱ እንዲከፈት በጥብቅ ለማሳሰብ እወዳለሁ። ጎንደር ሳይሆን ሽንፋለ ወንድሞች ጋር መገናኘት አቅቶኛል፣ ሁለት ዓመት። ለምንድን ነው መንግስት ባለበት ሀገር ይሄ የሚሆነው? ስለዚህ አስተባብሮ ያስገባል። ሀይል አለን፣ ራሴ እገባለሁ። ይህን ቀጠና ዛማ አለ፣ የቅማንት ማህበረሰብ ሰላም የፈለገ እሱ ጋር ተገናኝተን ይህን ኦፕሬሽን ስራ ካልሰራን ዘጠኝ ጊዜ ብናሙናሙነው ለውጥ አይመጣም። በክልሉ የተፈጠረውን የሰላም እጦት በዘላቂነት ለመቅረፍ እየተሰራ ባለው ተግባር ነዋሪዎቹ የበኩላቸው እንደሚወጡም ተናግረዋል። ስራ መስራት አለብን። ካልሰራን ምንም ብናወራው ብናወራው ትርጉም የለውም። የሃይማኖት መሪው ስራውን ቢሰራ፣ የአገር ሽማግሌው ስራውን ቢሰራ፣ አመራሩ ስራውን ቢሰራ እንዲያው ከእኛ አቅም በበላይ የሆነ ጽንፈኛ ከኛ ቅን በበላይ የቅማንት የሚያማራን ብንለው የለም ያለ ሀገር መኖር አንችልም። መንግስት የሌላት ሀገር ደግሞ አንፈልግም። ያውም ኢትዮጵያን ያክል እንዲሁ አብረናለን። ከእናንተ ጋር የሚያስከትል የሚከፈልም ዋጋ ካለ ለመክፈል ዘላቂ ሰላም የሚመጣው ከንግግር ያለፈ የተግባር ስራዎች መስራት ሲቻልን ያሉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪውን መንግስቱ ለዚህም የሃይማኖት አባቶች የሀገር ሽማግሌዎችና ወጣቶች ሊያግዙ ይገባል ብለዋል። ከጎንደር ጭልጋ ገንደ ውኃ መተማ መስመር በአጭር ጊዜ ውስጥ መልካ ስዘን ኦፕሬሽን አካሂደን ይህን መስመር ከፍተን ሰው ከወገኑ ጋር ከቤተሰቡ ጋር እንዲገናኝ ማድረግ ካልቻልን አንዱ እንደ ሀገርም ሲወሰድ ትልቁ ወደብ ተደርጎ የሚወሰደው ይሄ ቀጠና ስለሆነ ይህንን በማድረግ ረገድ በእጅጉ እንድታግዙን እንፈልጋለን። ማለት ቅድም ያነሳችኋቸው አጠቃላይ እነዚህ መስመር ላይ ያሉ የተደራጁ እገታና ዝርፊያዎች በአፋጣኝ ይህንን ለማስቆም ሁላችን በቅንጅት መስራት መቻል አለብን። በማህበረሰቡ ላይ የሚስተዋለው የኑሮ ውድነት የተባባሰው በየመንገዱ ህገ ወጥ ኬላ መበራከት ነው ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ እና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ መሐመድ ናቸው ይህን ለማስቀረትም ይሰራል ብለዋል ህዝባችን ላይ ያለው የኑሮ ውድነት እየመጣ ያለው በየቦታው ኬላ እያስከፈለ እየዘረፈ ያለ ዘራፊ ቡድን ምክንያት ነው ይህን እናስተካከል ኬላ ይነሳ ከየቦታው ኬላ ላይ የሚቆም ምንም ወገን የለም ስለዚህ ሰላም እና ልማትን አብራችሁ አይታችሁ ለሰላም ሲባል ደግሞ ዋጋ መክፈል ለሰላም ሲባል እስካሁንም ዋጋ እየከፈላችሁ ነው። የበለጠ ለሰላም መገዛት ጀግንነት። ምዕራብ ጎንደር ዞን የብዙ ጸጋዎች ባለቤት በመሆኑ አየር መንገድን ጨምሮ የኢንዱስትሪ ፓርኮች እና መሰል የልማት ስራዎች ሊገነቡ እንደሚገባ ነዋሪዎች ጠይቋል። ከአየር መንገድ ግንባታ ጋር ተያይዞ ከማህበረሰቡ የሚነሳውን ጥያቄ ለመቅረፍ የአማራ ክልል መንግስት ለኢትዮጵያ አየር መንገድ ደብዳቤ ስለመጻፉ ቢሮ ኃላፊው ተናግሯል። ኤርፖርትን በሚመለከት ቅድም እዚ ሆኜ ቸክ እያረኩ ነበር። ክቡር ፕሬዚደንት አረጋ ከበደ ለኢትዮጵያ አየር መንገድ ደብዳቤ ጽፈዋል። ይሄን ቀጣይ መከታተል ይጠይቃል፣ መከታተል ይጠይቃል፣ ይሄንን ማየት ይጠይቃል። የሚመለከታቸው አማካሪዎችም ስላሉ ከእነሱ የተናገር ያለበትን ሁኔታ እናያለን ማለት ነው። የመንገድ መዘጋት ችግርን በዘላቂነት መፍታት፣ ብዛ ማንነት መጠበቅና የልማት ስራዎችን ማስፋት በቀጣይ ሊሰራባቸው የሚገቡ ጉዳዮች መሆናቸውም በመድረኩ ተነስቷል።